ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው ጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ጥምር ጦሩ ተበተነ፣ የመንግስት መስሪያ ቤትም በእሳት ጋየ፣ የተበሳጩ ወታደሮች የጄኔራሉን ቢሮ ሰብረው ገቡ፣ በመቀሌ ውጥረቱ ነግሷል፣ ህዝቡም ተጨንቋል። የመርካቶ ነጋዴዎች በአስቸኳይ እንዲወጡ ታዘዙ። ጄኔራሉም ታግተዋል ተባለ። መከላከያው ህዝቡን አልወጋም አለ። አሁን ወደ ዝርዝሩ እንሄዳለን፣ ና አብራችን ቆዩ። የአገዛዙ ካምፕ በብርሃን ፍጥነት እየተናደ መሆኑ ተነገረ። በተለይም ጥምር ጦሩም እየተበታተነ ነው። ፋኖ በኩል የቀረበውን ጥሪ የተቀበሉ በርካታ ሚኒሻና አድማ በተና ፋኖን መቀላቀላቸው ነው የተገለጸው። ከዚህ ቀደም የተላለፈውን የምህረት ጥሪ በመቀበልና ብርጌዳችን የአማራ ፋኖ ብሔራዊ አለ አማራ ቀጠና ቴዎድሮስ እዝ ሶስተኛ ጎጃም አገው ምድርን ነው የአስር አለቃ ኤፍሬም አጥራፉ ብርጌድ መስከረም 3 2013 ዓ ም አዲስ ቅደም ከተማ ከተደረገው ዘመቻ ሀምሳ አለቃ አሸሽም ተከተል ኦፕሬሽን በኋላ ያስተላለፈውን የፋኖን ተቀላቅላቸው የታችሁን አትርፉ አዋጅ በማክበር ፋኖን ተቀላቅለዋል። ከነዚህም ውስጥ አንደኛ 50 ለቃ ከአድማ ብተነ፣ ሁለተኛ ሀብታሙ ተገኝ ከሰላም አስከባሪ፣ ሶስተኛ ያዛቸው ካሳሁን ከሰላም አስከባሪ፣ አራተኛ ፈጠነ አስማረ ከሰላም አስከባሪ፣ አምስተኛ በላይነ ገረመ ከሰላም አስከባሪ፣ ስድስተኛ ፍቅረ ማርያም ትኮ ከሰላም አስከባሪ፣ ሰባተኛ ስዩም አበጋዝ መከላከያ፣ ስምንተኛ ተስፋ የተክለ መከላከያ። በድምሩ ከአስራ አንድ በላይ ወንድሞች አዲስ ቅዳም ከተማ ከተከማቸው የጠላት ካምፕ በማምለጥ ነው የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስን እዚ ሶስተኛ ጎጃም አገው ምድር ክፍለ ጦር የተቀላቀሉት። የመንግስት መስሪያ ቤት በታጣቂዎች ተቃጠለ። በጎጃም መተከል ነው። በሆድድ እየተሰማራ ኦነግ ሸኔ ጥቃት የፈጸመው በቤኒሻንጉል ጉሙዝ ተብሎ በሚጠራው ክልል በቀድሞ ጎጃም ክፍለ ሀገር መተከል አውራጃ ድባጤ ወረዳ በርበር ከተማ የኦሮሞ ታጣቂዎች ባለፈው አርምት አርብ በፈጸሙት ጥቃት ነው አንድ የመንግስት መስሪያ ቤት መቃጠሉ ቢቢሲ የዘገበው። የጥቃቱ ዕላማ የሆነው መስሪያ ቤት በውስጡ የፖሊስ ቢሮዎች የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የያዘ እንደነበር እና በቀጠለም የወደመው የቀመሌ ሊቀመንበር ቢሮ መሆኑ ነው የተዘገበው። በአካባቢው በአንድ ካምፕ የሰፈሩ የፌዴራል ፖሊስ አባላቶች ሆን ብለው ከጥቃቱ በፊት መድረስ እንዳልቻሉ ምንጮችም ገልጠዋል። የአካባቢው ነዋሪዎች ለጥቃቱ የኦሮሞ ነፃነት ሰራዊት ተጠያቂ ማድረጋቸውንም ዘገባው አመላክቷል። በሸዋ ከመቶች በላይ የሚቆጠሩ ሚሊሻዎች አፋድን መቀላቀላቸው ተገለጸ። ያገዛዙ አንድ መቶ አንደኛው ኮማንድ የድረሱልን ጥሪም እያቀረበ መሆኑ ተገልጠዋል። በሸዋ ጠቅላይ ግዛት ነው፣ በመራቤቴ ቀጠና ለበርካታ ቀናት ያለማቋረጥ እየተደረገ የሚገኘውን ውጊያ እንደቀጠለ ሲሆን የአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር አካል የሆነው ጀግናው አጼ ዳዊት ክፍለ ጦር ጥቅምት 2 2 ስምንት ዓመ በነበረው የውጊያ ውሎ ነው። ከረፋዶ አምስት ሰዓት አንስቶ የሬማ ከተማ ቀለበት ውስጥ በማስገባት ያገዛዘው ጦር መላወሻ አሳጥቶት መዋሉ ታውቋል። በሬማ ከተማ የሰፈረው አንድ መቶ አንደኛው አየር ወለድ ኮማንዶ ክፍለ ጦር እና በርካታ የክልሉ አድማ ብተና ሚሊሻ ኃይል ላይ ከጀግናው ሰራዊታችን የተከፈቱብን ጥቃት መቋቋም አቅቶት ባቀረበው አስቸኳይ ይድረስልኝ ጥሪ ከዓለም ከተማ በሁለት ኦራል ሁለት አይሲዙ እንዲሁም ከመራኛ ከተማ በሶስት ካሲዮን የተጫኑና እስከ አፍንጫው የታጠቀ የመከላከያ ወታደሮች ደርሰውለታል። ይሁን እንጂ ተጨማሪው አዲሱ ሰራዊት ወደ ከተማ እንዲገባ ሆን ብሎ ያሳለፈው ሰራዊታችን በከተማው ዙሪያ ያለውን ከበባ ይበልጥ አተናክሮ የአገዛዙን ጦር ይበልጥ መፈናፈኛ አሳጥቶታል። የአገዛዙን አጣብቂኝ ውስጥ በመግባት በአግባቡ የተረዱ የተለያየ ቦታ የሚገኙ ቀይ ቦኔት የሚያደርጉ የመከላከያ ኮማንዶ አባላቶች ከምደባቸው በሌሊቱ እየጠፉ በሁሉም ቦታ ባሉ ክፍሎች ሁሉ እየተቀላቀሉ እንደሚገኙ ተገልጿል። ሰሞኑንም በተከታታይ በተደረጉት ውጊያዎች የአገዛዙ ተስፋ እንደሌለው የተረዱ እና በጀግናው የፋኖ በታ አደሮች ጀግነት የተደመሙ በመቶች የሚቆጠሩ የሚሊሻ አባላት ከ ተረፉት ካምፕ በሌሊት ጠፍተው በቲም እና በጋንተ ሆነው በነጋታው ከነሙሉ ትጥቃቸው ጀግናው ሰራዊታችንን በተለያዩ የሸዋ ቀጠናዎች ተቀላቅለዋል ሲል ፋኖ ነው ገልጧል። ለሚኒሻ አባላቶቹም ሞቅ ያላቀባበል የተደረገላቸው ሲሆን የተሃድሶ ትምህርት ተሰጥቷቸው የህልውና ትግል በሚመቻቸው እና በሚፈቅዱት አግባብ የሚያግዙት ሁኔታ እንደሚመቻችላቸውም ተገልጾላቸዋል። በቀጠናው ሰራዊታችን በፈቃዱ የሚንቀሳቀስ የሚኒሻ አባላትን ከቀን ወደ ቀን እየጨመረ የሚገኝ ሲሆን ይህ የተረዳው የአገዛዙ የሚኒሻ ኃይሉ እንዳይናድበት የተለያዩ ህጎችን እያወጣ ቢሆንም በጉ ጉዳዩ ባንክሮ እንዲከታተሉ በዚህ አጋጣሚ ጥሪ እናቀርባለን ሲል ፋኖ ነው ገልጠዋል። በዚሁ ጋር የተደናገጡ አንድ መቶ አንደኛው ክፍለ ጦር ሶስተኛ ሻለቃ በአንድ ሻምበል ላይ ስድስት አባላቶቹ ሲቀሩ በርካታ አባላቶቹ ደግሞ ከነሙሉ ትጥቃቸው ጀግናው ራስ አበበ አረጋይ ክፍለ ጦርን ተቀላቅለዋል። አሁን ወደ ሌሎች ዜናዎች እናመራለን። በጓደኛው መሰሪ ተግባር የተነሳ በቻይና የተያዘችው ወጣት ቤተሰቦች ድረሱልን ጥሪ አቀረቡ። በጓደኛዋ መሰሪ ሴራ የተነሳ በሀገረ ቻይና ኮኬን የተሰኘውን የተከለከለ እጽ ተይዞባት ወህኒ ቤት የምትገኘው ኢትዮጵያዊቷ ወጣት ናዝራዊት አበራ በምህንድስና ሙያ ተመርቃ ለሀገሯ ብዙ ነገር የምትሰራ ተስፈኛ በሩቅ ምስራቋ የሞንጎሊያ ምድር በሚገኘው ጨለማ ሸለቆ ውስጥ ተዘግቶባት የቻይናውያን ህግ የሚጥልበትን የሞት ቅጣት በመጠማበቅ ላይ ስትሆን አሁን የተሸመቀቀው ገመድ ወደ አንገቷ እየቀረበ ጉዳዋ አሳሳቢ ምዕራፍ ደርሶ ይገኛል ነው የተባለው። የልጃችን ባልተጠበቀ ሁኔታና በማታውቀው ጦስ መዘፈቅን ተከትሎ ወላጅናቷ በድንጋጤ ፓራላይዝ እስከመሆን ደርሰዋል። ይህ ሰብዓዊነት ላለው ሰው በሙሉ ክፉኛ የሚያም አሳዛኝ ክስተትም ሲሆን ናዝራዊት የመኖሪያ ጣፋንታዋ ንጽህናዋ በሚያውቀው እግዚአብሔር የሚወሰን ቢሆንም አንድ ሰው ግን ያቻለውን ሁሉ ብንረባረብላት የኢትዮጵያ መንግስት እስከ ጥግድ የዲፕሎማሲ ጥረት አድርጎ መፍትሄ እንዲፈልግላት፣ ህዝቡም በተቻለው መጠን የበኩሉን ጥረት እንዲያደርግላቸው በቤተሰቦቻቸውና በወዳጆች ጓደኞቿ በኩል ጥሪ ቀርቧል። በኦህዴድ ባለንብረቶች የሽጡልን ጥያቄና ግፊት ሲያስተናግዱ የከረሙት የኢንተርናሽናል ትምህርት ቤቶች ሌላ ማስገደጃ ሰይፍ ተመዘዘባቸው። ዓለም አቀፍ ትምህርት ቤቶች ላይ በኦህዴድ ብልጽግና ቀጥተኛ ትዕዛዝ የግብር ምርመራ መጀመሩ ነው የተገለጸው። የገቢዎች ሚኒስቴር በዘራፊው አፓርታይድ አገዛዝ አውራ ቡድን ኦህዴድ ብልጽግና ቀጭን ደብዳቤ ታዞ በአዲስ አበባ ከተማ ሁለት ታዋቂ ዓለም አቀፍ ትምህርት ቤቶች በሆኑት በኢንተርናሽናል ኮሚኒቲ ስኮል አይ ሲ ኤስ እና ሳንፎርድ ኢንተርናሽናል ስኮል ላይ በግብርና በአስተዳደር መጓደል ጥርጣሬ ምርመራ መጀመሩ ነው የተዘገበው። ኦድል ብልጽግና ለመጠቅለል አስበው ባልተሳካለት የአሜሪካን ትምህርት ቤት እየተባለ በሚጠራው አይሲኤስ ላይ በገቢዎች ሚኒስትር በኩል መደሻ ይዞ መጥቶብናል ነው ያሉት። በዚህም ወቅት የገቢዎች ሚኒስትር የግብር ምርመራ ቡድን ከፍተኛ ክትል እያደረገ መሆኑን ካፒታል ጋዜጣም ዘግበዋል። ተቋሙ የበጎ አድራጎት ተቋም ተብሎ በመመደብ ለረጅም ጊዜያቶች ከግብር ነፃ ሁኔታ ሲጠቀም የነበረ ይሁን እንጂ በብድር ውድቀትን ተከትሎ በዶላር በማስከፈሉ በከተማው ከፍተኛ የትምህርት ክፍያ ማስከፈሉ ለኦድድ ባለሀብቶች መግቢያ በር አግኝቷል ነው የተባለው። ይህ ምርመራ የተጀመረው የኦድድ ባለሀብት ወላጆች የአይሲኤስ የትምህርት ክፍያ በአሜሪካ ዶላር ብቻ እንዲከፈል የሚያስገድደውን ፖሊሲ ፍታዊ ያልሆነ ተግባራዊ ለማድረግ አስቸጋሪ ነው በሚል ቅሬታ ማቅረባቸውን ተከትሎ ነው። ክፍያው በዓመት ከ11760 እስከ 36520 ዶላር ይደርሳል የተባለው። የሆድድ ሰዎች ዛሬም ጭምር እየነጠቁ በቅሚያ የሚወስዷቸው ንብረቶች መብዛታቸው ነው የተገለጸው። በዚህ ዓመት ኮሪደር ብለን አዲስ የምንጀምረው የለንም አለች አዳነች አበቤ። በአዲስ አበባ ከተማ በዚህ ዓመት የሚጀምር አዲስ ኮሪደር ልማት እንደማይኖር የከተማው ከንቲባ አዳነች አበቤ ገልጣለች። የከተማይቱ አስተዳደር የወንዞች ዳርቻ ልማት ከኮሪደር ልማት ጎን ለጎን ለመስራት ባለፈው ዓመት ከመረከቡ በፊት ባለፉት አምስት ዓመታት በውጭ እርዳታና ዜጎች የተከናወነው ስራ ሁለት ኪሎ ሜትር ብቻ እንደነበረ ከንቲባዋ ይፋ አድርጋለች። በዚህ ዓመትም ኮሪደር ብለን አዲስ የምንጀምረው አይኖርም ጥናት እናደርጋለን፣ ቤቶች እንገነባለን። በጥናታችን መሰረት ከህዝብ ጋር ቅድሚያ የምንሰጣቸውን ቦታዎች ያልናቸው ላይ ውይይት እናደርጋለን ስትል ነው የገለጸችው። አዳነች አበቢ ለምክር ቤቱ የአዲስ አበባ አስተዳደር በ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከተችው ከንቲባዋ ለዚህም የሚሆንን በጀት የከተማው ምክር ቤት ባለፈው መደበኛ ጉባኤ ማጽደቁንም አስታውሳለች። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር ብቻ ባደረገው መደበኛ ጉባኤ ከጸደቀው በጀት ውስጥ ለቤቶች ልማት ዘርፍ የተመደበው አራት ነጥብ ስልሳ ስድስት ቢሊዮን ብር እንደሆነም ተገልጿል። በአዲስ አበባ ከተማ የዘንድሮ በጀት ከዘርፎች ሁሉ ከፍተኛ የገንዘብ መጠን የተመደበለት የመንገድ ልማት ዘርፍ ነው ተብሏል። ዘርፉ ሰላሳ አንድ ነጥብ አርባ ዘጠኝ ቢሊዮን ብር ተበጅቶለታል። የከተማ የተዋ አስተዳደር ዘንድሮ በሚገባቸው መንገዶች የኮሪደር ልማት ስታንዳርድ እንደሚተገበር ነው የገለጸችው። ጄኔራሉ መታገዳቸው እየተነገረ ይገኛል። በትናንትናው ዕለት በተደረገው የትግራይ ኃይሎች ተቃውሞ ሰልፍ ላይ ነው አንድ ከፍተኛ የትግራይ ጄኔራል መታገዳቸው የተገለጸው። መዲድ በሚል ቅጽል የሚታወቁት ጄኔራል ዮሐንስ ወዲ ጊዮርጊስ በተቃዋሚው ታጋዮች ቁጥጥር ስር መዋላቸው ከመቀሌ እየወጡ ያሉ መረጃዎች ያስረዳሉ። መንገዶች ሁሉ ዝግ ተደርገው የተቃውሞ ሰልፉ በትናንትና ሁለት የተከናወነ ሲሆን፣ በዚሁም ሰልፉን ያስተባብራሉ በሚል ሰባት ከፍተኛ የሰራዊቱ አዛዦች በቁጥጥር ስር እንዲውሉ በጊዜያዊ አስተዳደር መመሪያ የተሰጠ መሆኑ ነው የተገለጠው። ከሰልፉም በኋላ ከፍተኛ የሆነ ውጥረት በመቀሌ ነግሷል። ደሞዝ ያልተከፈላቸው የቀድሞ ታጋዮች አደባባይ መውጣታቸው ምክንያት ቢሆንም ግን በክልል ውስጥ ያሉት ከፍተኛ ውዝግቦች አሁንም እየጨመሩ ነው የሚገኙት። መቀሌ የህወሓት ከፍተኛ አመራሮች አራት ኪሎ ደርሰናል፣ ህዝቡ ዳግም ይታጠቅ የሚሉ የፎከሩበት መግለጫዎችን በሚሰጡበት ወቅት ነው በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮች ደሞዝ ባለመከፈሉና የትጥቅ መፈታትም ሂደቱ ዲዲአር በመቋረጡ ከፍተኛ ተቃውሞ ያሰሙት። ከመቀሌ የደረሱት መረጃዎች እንደሚያመለክቱ ከሆነ ደሞዝ ለወራት እንዳልተከፈላቸው የሚናገሩት የቀድሞ ታጋዮች የመቀሌ ከተማ አደባባዮችን በትላንትና ውላት በተለይ የሰማታት ሐውልት አካባቢ በሰላማዊ ሰልፍ አጥለቅልቀውት እንደነበረ የሚዘነጋ አይደለም። ሰልፈኞቹ ደሞዘች ከፈልን፣ ለከፈልነው መስዋዕትነት ምላሽ አጣን እና የትጥቅ መፍታት የመልሶ ማቋቋም የማህበራዊ ውህደት ይህ ክስተት የህወሓት አመራሮች በሚዲያ ቀርበው ከሚያሰሙት የኃይል የድል ገለጻ በተቃራኒ ድርጅቱ በራሱ ታጋዮች ዘንድ ከፍተኛ የሆነ አምኔታ እያጣ ውስጣዊ ችግሮች እየተጫጫኑት በግልጽ ያሳያልም ነው የተባለው። ስሙን እንዲገለጽ ያልፈለገ የቀድሞ ታጋይ፣ እነሱ ስለ አራት ኪሎ ሲያወሩ እኛ ለልጆቻችን የምንሰጠው ዳቦ አትናል፣ የከፈልነው መስዋዕትነት ረስተውታል ሲሉም በምሬት ተናግረዋል። የጄኔራሉ ቢሮ ተሰበረ። ሰልፈኞቹ በብስጭት እየገሰገሱ በመሄድ ነው የጄኔራል ታደሰ ወረደን ቢሮ ሰብረው ውስጥ የገቡት በቢሮ ውስጥ አለመሆናቸው ምናልባትም እንዳንዳንዶቹ ገለጻ ከሞት ህይወታቸው ተርፏል። የተባለው ይህ ሰልፈኛ እየነጎደ ቢሮቸው በመግባት የሚከለክሏቸውን ዘበኞች ጭምር አንቀበልም፣ ዞር በሉ በማለት ነው ቢሮ ገንጥለው ወደ ውስጥ የገቡት ይሁን እንጂ ጄኔራል ታደሰ ወረደ ወይም የጊዜያዊ አስተዳደሩ ፕሬዚዳንት በውስጥ አልነበሩም። እየተበሳጨ የተመለሰው ሰልፈኛው ይሁን እንጂ በኋላ ላይ በስልክ ተደውሎ ሲገለጽላቸው እንዲመጡ ሲደረግ እኔ ላነጋግራችሁ እየመጣሁ ነው፣ ስለዚህ ጠብቁኝ እንኳ ቢሏቸው እኛ ልታነጋግረን የምንፈልገው እኛ በምንፈልገው ቦታ ነው የሚል ምላሽ ነበር ሰልፈኞቹ ተወካይ የሰጧቸው። ይሁን እንጂ በዛም ለመገኘት ቢፈልጉ መንገዱ እንዲከፈት ጥያቄ ሲቀርብላቸው አይ በእግርህ መምጣት አለብህ በሚል ትእዛዝ መስጠታቸው ነው የተገለጸው። የሰልፈኞቹ ጉዳይ እንደ አንዳንዶቹ የውስጥ ምንጭዎች እንደገለጹልን ከሆነ ይህ የደሞዝ ጥያቄ ብቻ አይደለም ይላሉ። ችግሩ እየተባባሰ ነው የመጣው። ልዩነቶቹ በህዋት በኩል እጅግ ከፍተዋል። በተለይም ጌታቸው ረዳን ከዚህ ቀደም ከስልጣን እንዲወርድ ያደረጉበትን ጫና ዛሬም መልሰው በዚሁ በጀነራል ታደሰ ወረደ ላይ እየፈጸሙ ናቸው የሚገኙትም ብለዋል። ይህ የሆነበትን ምክንያት ታደሰ ወረደ በአሁኑ ሰዓት ጦርነት እንዲካ ሲካሄድ በትግራይ አለመፍቀዱና ለጊዜው እስቲ እንነጋገር እስከ መጨረሻ ያለውን ውጤት ከፌዴራል መንግስቱ እንጠብቅ የሚለውን ሀሳብ በፍጹም አልተቀበሉትም። በዚህ ምክንያት ነው አሁን እርምጃ ለመውሰድ በመንቀሳቀስ ላይ ያሉት የሚል መረጃዎችም እየወጡ ነው የሚገኙት፣ ከወደ ትግራይ። የመርካቶ ነጋዴዎች ጉድ ፈላባቸው። አሁን በወድድ ሰዎች ሊተኩ መሆኑ ተገለጸ። መርካቶ ነቅላችሁ ውጡ ተባሎ ለበርካታ አስር ዓመታት መርካቶ መደብ የሚባል ይዘው ሲሰሩ የነበሩ ነጋዴዎች ናቸው ንብረታቸውን በአስቸኳይ ይዘው እንዲወጡ ካልሆነ እንደሚነጠቁ የተገለጸላቸው በዛሬ ዕለትም ነው። ስማቸው እየጻፉ ማስፈራሪያ ሲሰጡ ውለዋል ሲሉ የተገለጸው በአዲስ አበባ። ይህንን የማታደርጉ ከሆነ አዲስ ኃይል ይመጣል የሚል ማስፈራሪያም የተሰጣቸው መሆኑ ነው የተገለጸው። በየቤቶቹ ላይ በማስታወቂያ እየለጠፉ ቤቱ ሊታሸግ እንደሚችል በአስቸኳይ ልቀቁ የሚል ትእዛዝ ተሰጥቷቸዋል። ኦድድ ስልጣን ላይ ከወጣበት ጊዜ ጀምሮ የአዲስ አበባን ህዝብ ስቃይና መከራ እያሳየው መሆኑ ነው የተገለጸው። እንደዚሁም በአዲስ አበባ ከተማ የመኖሪያ ቤቶችን ካርታ ያለው ቤትም ለንግድ የሚጠቅሙ ወይም ያከራዩ ቤቶች ባለ ንብረቶችም ካርታቸው ከመኖሪያ ወደ ንግድ ወይም ወደ ቀይጥ መኖሪያ እና የንግድ እንዲቀይሩም ከሰሞኑ ማሳሰቢያ ሰጥቷቸዋል። ዛሬ ግን ማሸግ እየጀመረ መሆኑ ነው የተገለጸው። አዲስ አበባ ዛሬም እየበታተኗት ነዋሪውን ስቃይና መከራ እያሳዩት ይገኛሉ። የኢትዮጵያ ኒኩለር ኮሚሽን ማቋቋሚያ ደንብ መጽደቁ ተገለጸ። ደንቡም የጸደቀው የሚኒስትሮች ምክር ቤት በአካሄደው አርባ ዘጠነኛ መደበኛ ስብሰባ ላይ መሆኑ ታውቋል። የኢትዮጵያ ኒኩለር ኃይል ኮሚሽን ሀገራችን የኒኩለር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጠመ መልኩ በኤሌክትሪክ ኃይል በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገው ጥረት የመምራት እና የማስተባበር ኃላፊ እንዲኖር ተደርጎ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱ በጉዳዩ ከተወያየበት በኋላ ደንቡን በነጋሪት ጋዜጣ ታትሞ ከወጣበት ጊዜ ጀምሮ ተግባራዊ እንዲደረግ በምሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽሕፈት ቤት አሳውቋል። አሁን ወደ ውጭ ዜናዎቻችን እናመራለን። ኢትዮጵያ ድኅነት እንደ ሰደድ እሳት እየለበለባት ነው አለ የዓለም ባንክ። በኢትዮጵያ ደህንነት መጠን ባለፉት አስር ዓመታት በአስር በመቶ መጨመሩን የዓለም ባንክ ሰሞኑን ባወጣ ደህንነት ግምገማ መረጃ አሳውቋል። በአውሮፓኑ አቆጣጠር ሃያ 16.33 በመቶ የነበረው የድህነት መጠን በ2025 ወደ 43 በመቶ ያሸቅማልን ነው ያለው የዓለም ባንክ ከቅርብ ዓመታት ወዲህ አገሪቱ በዜጎቿ የኑሮ ደረጃ ላይ ተጽዕኖ ያሳደሩ እንደ ኮሮና ወረርሽኝ የሰሜን ኢትዮጵያ ጦርነት የአማራ ክልል ውጊያ ድርቅ የአጠቃላይ የሀገር ውስጥ ምርት እድገት መቀዝቀዝና ከፍተኛ ዋጋ ግሽበት የመሳሰሉ ተግዳሮቶች እንዳጋጠሟትም ጠቅሷል ዓለም ባንክ በቀጣዮቹ ዓመታት የደህንነቱ መጠን እየጨመረ ይሄዳል ተብሎ እንደሚጠበቅም ነው በዝርዝር ያስረዳው። የአብይ አህመድ ካቢኔ የወድድ መራሹ ብልጽግና ግን ታላቅ አገር ሆነናል በሚል ቅዠት ህዝቡን እያጭበረበረው ይገኛል። ሐማስ ሐማስ በህይወት ያሉ እስራኤላዊ ታጋጆችን በሙሉ ለቀቀ። የእስራኤል መከላከያ በህይወት ያሉ ታጋጆች በሙሉ መለቀቃቸውን ነው ያሳወቀው። የእስራኤል ጦር ማለዳ የመጀመሪያዎቹን ሰባት ታጋጆች ተረክበ ቤተሰቦቻቸው ወደሚገኙበት ስፍራ እየወሰደ መሆኑ ነው የተገለጸው። ከጥቂት ሰዓታት በኋላም እንደዚሁ ተጨማሪ አስራ ሦስት ታጋጆችን ከቀይ መስቀል ተረክቦ ወደ እስራኤል እየወሰደ መሆኑም ተገልጿል። ጦሩ ባወጣው መግለጫ የእስራኤል ጦር እና ደህንነት ኤጀንሲዎች ተመላሾችን ወደ እስራኤል አጅበው እያመጧቸው እንደሆነም ታውቋል። ወደ እስራኤል ከተመለሱት በኋላ የመጀመሪያዎቹ የህክምና ምርመራ ይደረግላቸዋል ያለው መግለጫው፣ በኋላ ለቀይ መስቀል ተላልፈው የሚሰጡ ተጨማሪ ታጋጆችን ለመረከብ መዘጋጀቱንም አስታውቋል። ሀማስ በበኩሉ በህይወት ያሉ ሁሉንም ታጋጆች ማስረከቡን የገለጸ ሲሆን ሀያ ስምንት ታጋጆች አስከረን በዛሬው ዕለት እንደሚያስረክብም አስታውቋል። የእስራኤሉ ታጋጆች ቤተሰቦቻቸው ደስታቸውን በተለያዩ መንገድ በመግለጽ ላይም ይገኛሉ። በመጨረሻም ማዳጋስካር ህዝብን እንዲበትን እንዲገድል የተላካው መከላከያ ሰራዊት ለህዝብ ወግኖ ከህዝቡ ጋር ሰላማዊ ሰልፍ መውጣቱ ተገለጸ። መንግስትን እጅግ አበሳጭቶታል። የመከላከያ ሰራዊቱ በህዝብ አመፅ ላይ የሚደረገውን እንቅስቃሴ እንዲከላከል ቢገለጽለትም፣ ይሁን እንጂ እኛ የህዝብ ወገን ነን፣ ህዝብን አለምክንያት መግደል አንፈልግም፣ ለእናንተ ስልጣን መቀጠል ሲባል ህዝብን ለምንድነው የምንገለው? የሚል ምላሽ በመስጠት ከህዝባቸው ጋር አብረው ሰልፍ መውጣታቸው ነው የተገለጸው። አንድም ሰው ሳይመቱ ህዝቡም በደስታ ተቀብሎ ከነሱ ጋር ሲጨፍር ተስተውሏልም። በኢትዮጵያ የሚስተዋለው ጉዳይን በተመለከተ ግን በጠራራ ፀሐይ ህፃናቶች ጭምር ሳይቀሩ የመከላከያሉ የመግደሉ ሁኔታ አሁንም ቆም ብሎ እንዲያስብ ብዙዎቹ ይመክራሉ። በሀገራችን የሚስተዋለው የግለሰቦችን ስልጣን ለማቆየት ሲባል ብቻ ወገኖቻችሁን እየገደላችሁ ያላችሁ የመከላከያ አባላቶች ከማዳጋስካር ተማሩ ተብለዋል፣ የኢትዮጵያ የመከላከያ ሰራዊት። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛለን። ዜናዎቻችን እናበቃን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩ፣ መልካም ጤና አስጥልኝ።